እድሜያችን ገፍቷል ጧሪም የለንም ያሉት እነ ከተፎ ገብረየስ ሁለት ሰዎች ናቸው። ነገን የብቸኝነት ማምሻ ዕድሜያቸውን ቢፈሩ ጊዜ መፍትሄ ዘየዱ። ታህሳስ 12 ቀን 202 ዓ ም የእርሻ መሬታቸውን ለወጣት በሱ ፍቃድ ሊሰጡ እርሱም ሊጦራቸው የስጦታ ውል ተፈራረሙ። መፈራረማቸው ግን ከፈሩት ጧሪ ማጣት ሳያስጥላቸው ቀርቶ ዘመድ ቤት ለመጠጋት ተገደድን አሉ። አሁን የስጦታ ውሉ ፈርሶ መሬታችንን ይመልስልን ሲሉ ክስ መስርተዋል። ተከሳሽ በበኩሉ የስጦታ ውሉ እንዲፈርስ መጠየቅ የነበረባቸው የሁለት ዓመት ጊዜ በማለፉ ይርጋ ያግዳቸዋል፣ ውሉም ሊፈርስ አይገባም ሲል መልስ ሰጥቷል። እናንተስ ምን አላችሁ? ሰበርስ ምን ወስኖ ይሆን? አሁን ተመጥኖ ይቀርባል። እንድታደምጡ የጋበዟችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሠራው የኢትዮጵያ የፌዴራል ጠበቆች ማኅበር እንዲሁም ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት፣ የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትንም ራሱን ያሸንፉ፤ የሚለው ዘመን ኢንሹራንስ ናቸው። በዕድሜያችሁ ማምሻ መጀመሪያ ሰላም በጤና ትኖሩ ዘንድ፣ ጥሪት ታወጉት ዘንድ ደግሞ ሁነኛ ሰው ከጎናችሁ አትጡ። ደግሞ አልሰማንም እንዳትሉም ከሳሾች ክሳቸውን ይዘው ፍርድ ቤት ደርሰዋል። ቢጦረን ብለን የእርሻ መሬታችንን አሳልፈን የሰጠነው ተከሳሽ መሬቱን በስሙ ካዞረ በኋላ በእኛም ላይ ፊቱን አዞረብን፣ ከዘመድ ጋር ለመጠጋትም ተገደድን አሉ። ተከሳሽም ክሱ በሁለት ዓመት ይርጋ ይታገዳል የሚለውን የመጀመሪያ ደረጃ መቆሚያ አስቀድሞ የአማራጭ መልሱንም ሰጥቷል። ፍርድ ቤቱም የይርጋ ክርክሩን ተቀብሎ አረጋውያኑን ዘግቷቸዋል። ይርጋ ያግዳቸዋል ብሎ መዝገቡን ዘግቶታል። እነርሱም ይግባኝ ብለዋል። ይግባኝ ሰሚውም ይርጋውን ውድቅ አድርጎ ማስረጃ ሰምተህ ወሰን ሲል መዝገቡን ወደ ስር ፍርድ ቤት መልሶታል። የተመለሰለት ችሎትም ማስረጃ በመስማት አከራክሮ መሬት የተሰጠበት የስጦታ ውል የሚፈርስበት ምክንያት የሌለ በመሆኑ ሊፈርስ አይገባም፣ ስጦታ ተቀባዩም ከመሬቱ እየተጠቀመ ይጡራቸው በማለት ወስኗል። ጉዳዩ በድጋሚ በይግባኝ የቀረበለት የክልሉ ከፍተኛ ፍርድ ቤትም ስጦታ ተቀባዩ በራሱ መኖሪያ ቤት ተቀምጦ እያለ ጦር ያለሁ እየተንከባከብኩ ነው ማለቱ ተገቢ አይደለም፣ በማለት የስጦታ ውሉ ፈራሽ ነው በማለት ውሳኔ ሰጠም አሁን ተራው የስጦታ ተቀባዩ ሆናል። እየጦርኳቸው መሆኑን በማስረጃ አረጋግጫለሁ። ነገር ግን የውል ግዴታዬን እንዳልተወጣሁ ተደርጎ ውሉ እንዲፈርስ የተሰጠው ውሳኔ ሊሻርልኝ ይገባል ሲል ይግባኙን አቅርቧል። ይግባኙ የቀረበለት ችሎትም ግራ ቀኙን አከራክሬ ማስረጃም መርምሬ የደረስኩበት ስጦታ ተቀባዩ ስጦታ ሰጪዎችን እየጦረና እየተንከባከበ መሆኑን ወደፊትም በዚህ መልኩ ድጋፍ እንደሚያደርግ በስር ፍርድ ቤት መናገሩን ነው ይህም በሕግ የተጣለበትን የመጦር ግዴታ እየተወጣ ስለ መሆኑ ያረጋግጣል። ታዲያ የስጦታው ውሉ ለምን ይፈርሳል? ሊፈርስ አይገባም በማለት ውሳኔ ሰጥቷል። በዚህ ውሳኔ ቅር የተሰኙት አዛውንቶች ለአማራ ብሔራዊ ክልላዊ መንግሥት ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይግባኝ ቢሉም እዚህ አዲስ አበባ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቢመጡም የስጦታ ውሉ ሊፈርስ አይገባም የሚለው ውሳኔ ትክክል ነው፣ የተፈጸመ የሕግ ስህተት የለም ተብሎ ጸንቶባቸዋል። ተስፋ ያልቆረጡት ስጦታ ሰጪዎች ግን ጉዳዩ የህገ መንግሥት ትርጉም ያስፈልገዋል፣ ውሳኔው ከህገ መንግሥቱ አንቀጽ አርባ ንዑስ አንቀጽ 3 እና 4 ይቃረናል ብለው ለህገ መንግሥት ጉዳዮች አጣሪ አቤቱታቸውን አቅርቧል። ምን ተብሎ ተተርጉሞ ይሆን? ከጉባኤው የቀረበለትን የውሳኔ ሀሳብ የተቀበለው የፌዴሬሽን ምክር ቤት በአራተኛ የፓርላማ ዘመን አምስተኛ ዓመት ሁለተኛ መደበኛ ስብሰባው ሚያዚያ 22 ቀን 2010 ዓ.ም የውሳኔ ሀሳቡን አጽድቆታል። በሕገ መንግሥቱ አንቀጽ 40 ንዑስ አንቀጽ 3 እና 4 መሠረት የገጠርም ሆነ የከተማ መሬት የመንግሥትና የሕዝብ ብቻ እንዲሁም መሬት የማይሸጥ የማይለወጥ የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች የጋራ ንብረት እንደሆነና የኢትዮጵያ አርሶ አደሮች ከመሬታቸው ያለመፈናቀል መብት ያላቸው መሆኑ ተገልጾ የውሳኔ ሀሳቡ እንደተላከለት ገልጿል። የፍርድ ቤቶቹን ውሳኔና የጉባኤውን ሀሳብ ከሕገ መንግሥቱ አኳያ መመርመሩንም ጠቅሷል። የደረሰበት ድምዳሜም ስጦታ ተቀባዩ አመልካቾችን በቅርብ በመሆን የማይጦራቸውና የማይንከባከባቸው በመሆኑ አመልካቾች የስጦታ ውሉ እንዲፈርስ ፍርድ ቤቱን መጠየቃቸውን፣ ስጦታ ተቀባዩ በበኩሉ የስጦታ ውሉ ላይ ለመጦርና ለመንከባከብ ግዴታ አልገባውም በማለት በመከራከሩ ብቻ ፍርድ ቤቶች የስጦታ ውሉ እንዲጸና ውሳኔ መስጠታቸው አርሶ አደሮች ከመሬት ይዞታቸው ላይ ያለአግባብ እንዲፈናቀሉ የሚያደርግ ውሳኔ መሆኑን አጣሪ ጉባኤው ተገንዝቦ የፍርድ ቤቶች ውሳኔ ከሕገ መንግሥቱ አንቀጽ 40 ንዑስ አንቀጽ 3ና 4 የሚቃረን ስለሆነ በሕገ መንግሥቱ አንቀጽ 9 ንዑስ አንቀጽ 1 መሠረት ተፈጻሚነት የለውም በማለት ምክር ቤቱ በሙሉ ድምፅ ወስኗል። በአጭሩም መሬትን ያህል ስጦታ ተቀብሎ ሳይጦራቸው ቀርቷል የተባለው የስጦታ ተቀባይ የስጦታ ውሉ እንዲፈርስበትና መሬቱን እንዲመልስ ተወስኗል ማለት ነው። የዛሬውን አበቃን። እንድታደምጡ ምክንያቶቹ ስፖንሰር አድርገው ያቀርቡላችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማኅበር፣ እንዲሁም ማጣት ሳይዘጋጁ ደርሶና ሀዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣበት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ነበሩ።